ለአንተ ለፕሮሰስ ብላ ብዙ ብር አውጥታለች። አሁንም አላቅም አትበል። ለምን እንደምትኮሳተረው ለምን? ተውኝ ስክሪንሾት አርጋ ልካልኛለች። አምስት መቶ ሰባ ስድስት ሺህ ብር አለብህ ማን አንተ? የመክፈል አቅም የለኝ አቅም የለኝም ማለት እንዴት እከፍላለሁ? አምስት ሺህ ብር መክፈል ይሄን ቪዲዮ ያየሽ ከሆነ አሁን ለእኔ ብለሽ ገንዘብ አውጥተሻል። ይሄንን በማድረግሽ ደግሞ ከልብ አመሰግናለሁ፣ እግዚአብሔር ያክብርልኝ። ነገር ግን እኔ አላዛር ወንድምሽ አሁን ባለበት ሁኔታ ገንዘቡን መክፈል አይችልም። አኮ ላቧ ነው። እች ሴት እኮ እንዴት ሆና ኬትም፣ እንዴትም ብላ ለአንተ ብላ ነው የከፈለችው፣ አይደል ታምጣ፣ ኬትም ታምጣ፣ ኬትን ታምጣ እሷ ናት የምታውቀው፣ እንዴት ያመጣችበት መንገድ አንተ ምን ማለት ነው? ነገሮችን የምታውቀለው የምን ሽምግልና ነው? መጀመሪያ ዳን ጨርስ? እንጂ እኔ ሽማግሌ ላክ ብዬሽ አላጣደፍኩህም አይደለ መጀመሪያ ድሀን ነው መክፈል ያለብህ ከእኔ ጋር ከመነጋገር በፊት ገባህ ቢያንስ እንኳን ለፕሮሰሱ እኮ እሷ ካገባች ለፕሮሰሱ መክፈል ነበረ አትጮህብኝ አሁን ያለሁት ሰው ጋር ነው እንዴ ሰው እያየን ነው አንተ ታዲያ ሰው እያየን ነው በእኔ ምክንያት እንድትቀር አልፈልግም የምሬን ነው የምር ሂድ እያልሽኝ ነው እንዲህ ዋጋ ከተከፈለልህ ሂድና ክፈላት እሷንም በቃ በእናትሽ ሀሳብሽን ገና ለገና አንቺ በእናትሽ የሆነ ሰው እንደዚህ አለኝ ብለሽ እኔን አሳልፈሽ ሂድ ምናምን ትኛለሽ ሰላም፣ ሰላም እንዴት ናችሁ ውድኛ ፋሚሊዎች? እግዚአብሔር ይመስገን እኛ ደህና ነን። በዓሉ እንዴት ነበረ? እኛ ጋር በጣም ቆንጆ ነበር። ያው እንደተመለከታችሁት ቆንጆ ቦታ ወስጄ አላዛርን ሀገሬን አሳይቼዋለሁ። በጣም ደስ የሚል ቦታ ነው የወሰድኩት። ዝም ብሎ ቦታ ራሱ አይደለም፣ እንኳን እኔ፣ ሌላ ሰውም ማንኛውም ሰው የሚወደው ቦታ ምንም፣ ምንድነው ኦሪጂናል ገጠር ነው የሰርኩት እና በጣም ደስ ይል ነበር። በጣም ደስ ብሎታል። ያው እንግዲህ ብዙዎቻችሁ ኮሜንትም ላይ ሳነብ ነበረ፣ ምንድን ነው ተጣልተን ነበረ እኔና ላዛር እንዴት ታረቃችሁ? እንዴት ታርቀውን የሰሩት ይሄን ቪዲዮ ምናምን ብለው አስባችሁ ነበረ። መጀመሪያ የሰራው ቪዲዮ አለ ከበአሉ በፊት የተለቀቀ ቪዲዮ እና አንድ ቀን ዘለናል እና ያ የተለቀቀው ቪዲዮ ላይ እቺ አግብቸዋለው የተጋቡትም ከማ ነው ውጪ ለመሄድ ብሎ ነው ውጪ ለውጪ ፕሮሰስ ብሎ ነበረ ያገባው ማለት ነው። እኔ ደግሞ ያን አልመሰለኝም፣ ምክንያቱም ያች ቤተሰብ ናት ብሎ ነበረ። ያው ደብቆኝ ነበር። በእርግጥ በጣም የሚያስጠላ ነገር ነው አደለ? ስትደበቁ። ግን ደግሞ በቃ እናንተን በጣም በቃ ትንሱ ተጨቃጨቅሽ ምናምን ብላችሁ ነበረና፣ ስለዚህ መጨቃጨቅ የለብኝም፣ ነገሮችን ማሰብ አለብኝ፣ ለጠላት በር መክፈት የለብኝም በሚል ምንድነው በቪዲዮ እንደዚህ ገመናችን የምታወጡት? በውስጥ ጨርሱ፣ በጣም ብዙዎቻችሁ በውስጥ ጨርሼ ትንሱ ስትሉኝ ነበር እና እኔም ደግሞ ከዛ ተነስቼ ነገሮችን በውስጥ ለመጨረስ ሞክረል። እንዲያውም አንድ ቀን ቪዲዮ አልለቀቅንም፣ ምክንያቱም እያወራን እየተነጋገርን ነበር እና ከእሱ ጋር ያለውን ነገር በውስጥ ጨርሰን ነው የመጣ ነው። በበዓል ምድር ደግሞ አንደኛ ተጋጭተን መምጣት የለብንም ሲጀመር ማለት ነው። ለምን በቃ አንዳንዴ መተው ጥሩ ነው። በዓልም ደግሞ እዚህ እንደምናከብር መጀመሪያ ሳንጠላ በፊት እዚህ እንደምናከብር አልገብቼ ነበረ እና ስመጣም በቃ እሱም እንዲመጣ ማቀው ሰው ነበር እና ይዞት እንዲመጣ አድርጌ፣ ከዛ ተነጋግረን ነው ያንን ቪዲዮ ልንሰራ የቻል ነው ማለት ነው። በውስጥ ጨርሰን ነው ያለውን ጉዳይ ሁሉ በውስጥ ጨርሰን ነው። ነገር ግን ሴትዮዋ ከሱ ጋር የጨረሰችው ነገር የለም። እሱ ከኔ ጋር አውርቶ ያለውን ነገር ሁሉንም ነገር አስረድቶኛል፣ ሁሉንም ነገር ነግሮኛል፣ እያንዳንዱን ነገር ማለት ነው። ግን ደግሞ እያንዳንዱ ነገር እሱ ቢነግረኝም፣ እያንዳንዱ ነገር እሱ ቢነግረኝም ግን ደግሞ አለ አይደለ? ከሷ ጋር አልጨረሱም፣ ብዙ ያልጨረሰው ጉዳይ አለ። ምንድነው? እሱ ቪዲዮ ላይ የሱ ቪዲዮ ታያለች፣ የኔን ቪዲዮ ታያለች ይመስለኛልና ቪዲዮ ላይ ምናምን ሲያወራ በቃ የሆነ አለ አይደለ? እሷ ደግሞ ጭራሽ ከኔ ጋር ሲታረቅ እንትና እንት እንትላለች። ይሄን ምታመጣው ነገር አላቅም። ይሄንን ቪዲዮ ታያለች እና እኔን ማስፈራራት። ማለት መጨረስን ካለብሽ የኔ እህት፣ ከኔ ጋር አይደለም ይጨርሹ፣ ከሱ ጋር ነው እኔን ብታስፈራሪ ባታስፈራሪ ምን የምታመጮ ነገር የለም በኮንፊደንስ ምነግርሽ ነገር ቢኖር ማለት ነው ምክንያቱም የሚጠብቀኝ እኔ ፈጣሪ ነው ገባሽ እሱን ማወቅ አለብሽ ሲቀጥል ደግሞ ካላዛረም ጋር ደግሞ መጀመሪያው ሌላ ፍቅር ኖሮባቸው አይደለም ያለውን ነገር ነግሮኛል ፍቅር ኖሮባቸው አይደለም ውጭ ፕሮሰስ ለመጀመር ማንም ሰው አግብቶ ሄድና ይፋታል አይደለ? ያ ነው ግን ደግሞ ብዙ ብር እንዳወጣሽ አውቃለሁኝ አሁን እሷ ምንድነው ብዙ ብር አውጥቻለሁ ያንን ብር ደግሞ መመለስ አለበት። እኔ የለፋሁበት ብር ነው ምናምን ለፕሮሰሱ ብዙ ብር አውጥቻለሁ፣ እና ብሬ ንስጠኝ፣ አትሊስት ብሬ ንስጠኝ እያለች ደግሞ አሁን ደግሞ ወደ ብር ደግሞ ይህ ነው የምታወራኝ ከሱ ጋር ወይ አጨረሰ። በጣም ነው የሚገርመው ማለት አሁን እኔ አላዛርን እንግዲህ ቡታጀራን ያለ ነው አልሄድንም። ወደ አዲስ አበባ አልተመለስንም እሱ ወዳለበት እሱ ወዳረፈበት ሩም ነው የመጣሁት እና ያው እሱን እየጠበቅኩ ነው። እሱ እስኪመጣ ድረስ ላውራ ብዬ ነው። ምክንያቱም እሱ ያለበትን እዳ መክፈል አለበት። ስለዚህ እንዲህ ከፍል ደግሞ ከእሱ ጋር ማውራት አለብኝ። ምክንያቱም ካልከፈለች ልጅ ነገ እንትን ትላለች ከኔ ጋር ያለውን ነገር እኔ ጋር አሁን በቃ ገብቶኛል። ተረድቼዋለሁ። ሁሉንም ነገር አስረድቶኛል። እንደገና ደግሞ ኖርማል ነገር ነው ማንኛውም ሰው ውጭ ለመሄድ ፕሮሰስ ለመጀመር አግብቶ ይሄዳል። ኖርማል ነው። እና ግን ደግሞ እሷ አላቅም ለምን እንደፈለገችው ባላቅም አሁን ደግሞ ብሬ ብሬ እያለች ነው። ብሮን ካልከፈለ አሁንም ሕይወታችን ላይ እቺ ሴት ማስወጣ አልቻለም። ስለዚህ አላዛር ብሮን እንዲከፍል እንነግረዋለን። ያለውም ነገር ካለ ሽጦ ቢሆን ብቻ ከየትም አምጥጦ ይህንን ሕይወት ለማስተካከል እንትን ማልታል አለበለዛ፣ ሴት መቼ የምትለቀን አይመስለኝም። በየጊዜው እኛ ፍቅር ሆነን ባየችን ቁጥር እች ሴትዮ ሌላ ነገር ነው የምታስበው። ስለዚህ እዳውን መክፈል አለበት ከእሷ ለመገላገል ከህይወታችን እንድትወጣ። እንደገና ደግሞ ይህንን ብር ካልከፈለ እኔ አንቺን ነው የምበቀለው፣ ምክንያቱም እሱ የሚወደውን ነገር ታውቃለች። ስለዚህ እኔን ስለሚወድኝ እሱን ለመጉዳት ግዴታ እኔም ነው እች ሴት መበቀል ምንትን የምትለው እና ምንድነው፣ ለእኔ በቀጥታ ያለችኝ እገልሻለሁኝ፣ ይህ ብር ካልተከፈለ እገልሻለሁ ምትኖሪ እንዳይመስልሽ በጣም ብዙ ነገር ነው ያለች። ስለዚህ እቺ ሴት ከህይወታችን እንድትወጣ ግዴታ ብር መክፈል አለበት፣ እኔም ደግሞ በህይወት ለመቆየት ምክንያቱም አሁንም እንደገና ደግሞ ገጠር ወስጄ ሳይጨረሽ ምናምን ብላ ቤተሰቦች ይሄንን ነገር ቶሎ ማልቋጭ ከሆነ ይሄ ነገር ቶሎ ብሩ የማያልቅ ከሆነ ማለት ነው ያን እኔ ያው ታውቃለች። እናቴ ጋ ምኖርበትን ቦታ ቀበሌውን፣ የቤት ቁጥሩን፣ ሰፈሩን ሁሉ ነገር ታውቃለች። ኢቭን በፎቶ ቤታችንን፣ ግቢያችንን ራሱ በፎቶ አንስታ እየላከችልኝ ነበረ። እኔ የምታወራኝ በዋትሳፕ ነው። እና ሁሉም እያንዳንዱ ነገር አላት ስለ እኔ፣ ስወጣ ስገባ ኤቭሪቲንግ ታውቃለች። ስለዚህ እኔ በጣም እያስፈራራች ነው። ስለዚህ አላዛር በስርዓት ኮስተር ብሎ ይህንን ነገር መክፈል አለበት። ካልከፈለ እኔ አደጋ ላይ ነው የምሆነው። ወይ ደግሞ የኔና እሱ ነገር ደግሞ እንዲያበቃ አልፈልግም፣ እየወደድኩት እኔ ወደዋለሁ። ስለዚህ እሱን ማጣት አልፈልግም። ግን ደግሞ ከሱ ጋር ከሆንኩ ደግሞ ለኔ ሪስክ ነው። እኔ አሁን እውነት ካይምሬ በላይ በቃ ካቅሜ በላይ የሆነ ነው። የሆነ እኛ ፍቅር ሆነን በመጣን ቁጥር እሷ ሌላ ነገር እኔን ታስፈራራኛለች። እኔ እስከ ዛሬ ድረስ አላዛርን ሚስት ምናምን ያልኩበት ምክንያት ሚስቱ ስለሆነች ነው። እች ልጅ ለመሄድ ፎቶ ተነስተዋል እንደ ባልና ሚስት ሆነው ብዙ ነገር አለ። ስለዚህ እንዴት ነው እች ሴት እኮ የሆነ በቃ መብት አላት ብዬ ነበረ ማስበው ግን ደግሞ ያረጋገጥኩት ነገር ደግሞ ቢኖር አትሊስት ሰማን የላቸውም አልተፈራረሙ እሱን ደግሞ ሳስብ ውፋ ብያለሁኝ። ግን እች ሴት ደግሞ ይሄ እዳ ካልተከፈለ የኔም ሕይወት አደጋ ላይ እንደሆነ ነግራኛለች። ኤቭሪቲንግን ታውቃለች። የሆነ ነገር ብታደርገኝ እስኪ ማን ነው ተጠያቂ ለኔ ነብስ? ጭራሽ ሀገሬ እንኳን ብገባ ሀገሬ ላይ እንኳን እንደፈለግኩ መንቀሳቀስ አልቻልኩም። እያንዳንዱ ነገር ይደርሳታል። ስለዚህ እኔ ምን ማድረግ እንዳለብኝ አላቅም። እና አሁንም ምንትን ብዬ አላዛርን ማናገር እፈልጋለሁ። እውነትን ብር አለብህ ወይ? ምክንያቱም ከሱን አፍ ነው መስማት ያለብኝ። ምክንያቱም እናንተ ምን ስትሉኝ ነበረ? የሰው ወሬ አትስሚ፣ ጠላት አታስገቢ ስትሉኝ ነበር። ስለዚህ እሱ መጠየቅ አለብኝ። ስለዚህ አሁን እንጠይቋለን። ይመጣል እሱ ከሱ ጋር ምናወራ ይሆናል ሀገሬ ገብቼ በሱ ምክንያት ሰላም ማጣቴ እውነት ያናድደኛል። ምክንያቱም እሺ እኔ በቃ ሁሉንም ነገር ይቅር ብዬው ሰላም ነው ብዬ ከሱ ጋር ገጠር ሄጄ ተዝናንተን አዝናንቼው ምናምን መጣን። ከዚያ በኋላ ደግሞ በሱ ምክንያት እኔን ሰላም ማጣት የለብኝም አይደለ? ሰላሜን በጣም ሰላሜን እያጣው ነው ያለሁት በቃ እያስፈራራችኝ እኔንም እናቴንም። በቃ እዚህ ጋር አጠገቢ ሰው የለም ማንም እንደሌለሽ አውቃለሁኝ ምናምን ብላ በቃ በጣም ከባድ ማሰራሪያ ነው እያስፈራራችኝ ያለችው። ምን ማድረግ እንዳለብኝ እራሱ አላቅም። ስለዚህ እሱን መጠየቅ አለብኝ። እሱን ካልጠየቅኩኝ እንዴት ነው ይህንን ነገር የሚጨርሰው? የምሬ ነው። በጣም ነው ግራ የሚያጋባው እና ያለው ነገር በጣም ግራ እያጋባኝ ነው ያለው እንዴት አድርጌ እንደሚጨርስ እራሱ አላቅም። የምሬ ነው። እንኳን በሰላም ቆየ አሪፍ ነበር። አዳር ምናምን ቆንጆ ነው። ተመቸው ሆቴሉ? ሆቴሉ በጣም ቆንጆ ነው፣ ደስ ይላል። እንዴ መስራች ደና። አሁንማ ፕሮፌሽናል። የታረቅ መሰለ። አይ ታርቀናል እኮ ስለዛ አይደለም። እናወራለን። ቪዲዮ ይዣለሁ። ሰላም ነው። እንዴት ናችሁ? ውድና የተከበራችሁ ቤተሰቦች አላችሁልን ወይ? አለንኛ። እግዚአብሔር ይመስገን። ያው እንግዲህ ትላንት ደስ በሚል ሁኔታ መስቀልን አክብሬ ያለው እግዚአብሔር ይመስገን እሷ ጋር ያለውንም ጉዳይ ደግሞ እንደ እግዚአብሔር መልካም ፍቃድ በንግግር በመሀል ሽማግሌም ነበረ፣ እናቷ ሽማግሌ ነበረች። ያለውን ነገር አግባብታና አለች። እንደውም አይ ቲንክ እሷ ተቆጣ። እኔ ራሱ ወደ ቀጠር እንድመጣ ያደረገችው ነው። ያው ተፈቷል ቤተሰቦች እንደውም የትናንትና ቪዲዮ በተደጋጋሚ ኮሜንት ላይ ሙድ ይዞብናላችሁ ናም አይ ሙድ ይዘናለም አንድ ቀን እኮ ቪዲዮ አልለቀቅንም ሲጀመር እንዴት ሙድ እንይዛለን እኛ እንደውም የእኛ መታረቅ ደስ ብሏችሁ እንኳን ታረቃችሁ ነው እንጂ እናንተ ለእኛ ሙድ የምንይዝበት ምንም አይነት ምክንያት የለም ምክንያቱም እናንተ ቤተሰቦቻችን ሁሉ ነገሮቻችን ናችሁ ምክንያቱም እኛም የራሳችንን ላይፍ ስታይል ወደ እናንተ ይዘን የምንመጣው ያንን ነገር እንድትማሩበት ምን እንድትሉበት ነው እንጂ፣ ላይክ ነገሩን ለማበላሸት ወይም ደግሞ ነገሩ ላይ ለመቀል አይደለም። ስለዚህ ሁላችሁም ደግሞ ከኛ ጋር ሆናችሁ ተከታትላችሁን፣ ዛሬም ደግሞ በመስማማታችን ደስ ያላችሁ ሰዎች ሁላችሁንም ከልብ እናመሰግናለን። ኑሩልን፣ ክበሩልን፣ ስለሁሉ ነገር እናመሰግናቸዋለን ማለት እንፈልጋለን። አሁን ያው የምንገኘው ያው ዙታጀራ ምን ሆቴል ነው ረድኤት ሆቴል ነው። ረድኤት ሆቴል ነው የምንገኘው። በጣም ደስ የሚል ሆቴል ነው። ጥሩ እንክብካቤ ያደረጉልኝ ነው። አይ ጥሩ ነው፣ እንደዛ ከሆነ ከተንከባከቡ ጥሩ ነው። ደስ ብሎኛል። ግን ደግሞ አላዛራውንም ችግር አለ። እኔ ምንድን ነው ቆይ ከስር ስር ግን ችግር አይጠፋም። አንተ ልጅ አረ እግዚአብሔር ከችግር ያውጣ ያውጣ ና ችግር እውነት እያስፈራራችኝ። አሁንም አሁንም በጣም ብዙ ማስፈራሪያ እየደረሰኝ ነው

ከሊጋኖ ችግር ከሰባ ነው አይደል እሺ እኮ በመጀመሪያ እንደረገል እንግዲህ ስለ እንደዚህ አይነት ወሬ ስናወራ በቃ አሁን እኔ መጋጨት አልፈልግም እኔ መጋጨት እኮ አምሮኛ አይደለም ካታ ደግሞ ቪዲዮ ነገሮችን ይዘ መምጣት የለብንም እያልኩሽ ነው እንደዚህ አይነት ነገር ከሆነ ወይ ቪዲዮ ይቁምና እናወራን ነው እንጂ እሷን ቪዲዮን ስለምታይ ነው በዚሁ በቃ እንደዚህ መልስ እንዲሆን ላት ነው አዎ መልስ እንዲሆንላት ትፈልጋለሁ አንተ ለምን እንደዚህ የምታደርገው አትሊስት እንኳን ያለህን ችግርን አትጨርስ

እኮ እሺ ሊሄድ አልኩኝ አይደል እንዴ? እና ፈረኒ ላንቺ ቢቀሩ አይደል እንዴ? ለኔ ብለቀሩ ነው፣ እዳለብህ እያልሽ እዳለብህ። አዎ። እና እኔን እያስፈራራች ነው እንደምትገለኝ ይሄንን ብር አትሊስት እኔ መክፈል አለበት። በአንቺ ምክንያት ነው የቀረው ይሄ ልጅ፣ ስለዚህ ነው አንቺን አልለቅሽም፣ ካንቺ ራስ አልወርድም ብለኛለች። ወይ አውራ ብሎክ አረካት ከብሎ አውጥታ አውራ እንዴ ነኝ እኔ። ለምንድን ነው ፈተና ውስጥ እንዳልፍ የምታረገው? አትሊስት ያለውን ነገር መፍታት አለብህ። ገባ ። ስለዚህ ያለብህን ነገር ደግሞ ለመፍታት ግዴታ ሁሉ ነገር ማጥራት አለብህ እንደ እኔ እሺ፣ ቅርታ ብዬ በቃ እሺ፣ ሁሉን ነገር ስተው አንተ። እሷ ልትተወኝ አልቻለችም። ብሎክ ሳደርጋት በሌላ አንተን ትመጣለች። ብሎክ ሳደርጋት የሌላ ቁጥር የለም። እኔ ምን አይነት ሰው እንደሆነች እራሱ አላውቅም። መንፈስ ናት ሰው ናት፣ ግራ ነው እየገባኝ። ያለ እውነት የምሬ ነው። መልስ እንዲሆንልሽ እኔ አላዛር በአሁኑ የመክፈል አቅም የለኝም። አቅም የለኝም ማለት እንዴት እከፍላለሁ? እንዴኛ አምስቱ ሺህ ብር መክፈል ብቻ ነው ላንቺ ማግል ያለቅም እንዴ እሱ ለክለክ ይችላል ለገ እና ታዲያ ምንድነው የምታወራ አንቺ? ለክ እንደማታውቂኝ ሰው እንዳዲስ አዲስ አውሪኛለች እንዴ ሚዲያ ላይ አላዛር በእናት እኔ አንተ ገልን ጋር እህቴ፣ ይሄን ቪዲዮ ያይሽ ከሆነ አውራት ለእኔ ብለሽ ገንዘብ አውጥተሻል። ይሄንን በማድረግሽ ደግሞ ከልብ አመሰግናለሁ። እግዚአብሔር ያክብረልኝ። ነገር ግን እኔ አላዛር ወንድምሽ አሁን ባለበት ሁኔታ ገንዘቡን መክፈል አይችልም። ስለዚህ እባክሽን አታስፈራራት። እሷን ማድረግ የምትፈልጊ ከሆነ መጠየቅ የምትፈልጊ ከሆነ እኔን ጠየቂ። እውነት ነው ሉሳ ስትይኝ እንደ ማንኛውም ሰው እሺ መሄድ እፈልጋለሁ ብዬ ደስተኛ ሆ የዛኔም ተናግሬያለሁ። ከአንቺንም አውርቼሻለሁ እና ፕሮሰሱን አስጀመርሻለሁ። ይቅርታ ለዚህ ነገር ከልብ ይቅርታ። ቀላል ብር አይደለም እና በይቅርታ የምታልፊኝ ከሆነ

ቢያንስ ነገሮችን ጨርስ አውራትና ጨርሱ። እኔን እንድታወራኝ ለምን ታደርጋለህ? እኔ ጋር ለምን ትመጣለች? ከኔ ጋር እኔ ነበርኩ እንዴ እኔ ወይ ወይ አፈራር የሚያችኋለሁ። ምንድነው ችግሯ ከኔ ጋር? ካንተ ጋር ለምን አትጨርስም? ከኔ አራስ ለምን አትወርደ ከኔ አራስ ለምን አትወርድም? እሷም እንዴ እኔ ምን አደረኳት? እኔ አልነበርኩም አላዋዋልኳችሁ፣ አላስተዋወኳችሁ። ስለዚህ ጨርሱ። እኔ መወቀስ አልፈልግም። የምሬ ነው። የምጨርስ ከሆነ ቶሎ ነው፣ ጨርስ በቃ አላዛር። እኔ የምነግርህን ስማኝ ገባ? እሷ እኮ ላቧ ነው። እቺ ሴት እኮ እንዴት ሆና ኬትም፣ ኬትም እንዴትም ብላ ለአንተ ብላ ነው የከፈለችው አይደል። ታምጣ ኬትም፣ ታምጣ ኬትም፣ ታምጣ እሷ ናት የምታውቀው እንዴት ያመጣችበት መንገድ። አንተ ምን ማለት ነው ነገሮችን የምታውቀለው፣ የምን ሽምግልና ነው? መጀመሪያ ደሃን ጨርስ እንጂ እኔ ሽማግሌ ላክ ብዬሽ አላጣደፍኩም አይደለ። መጀመሪያ ደሃን ነው መክፈል ያለብህ ከኔ ጋር ከመነጋገር በፊት ገባ? እቺም ሴት ደግሞ ሴት ናት። እሺ ሴት ናት አይደል? እኔ ሴት ላይ እንደዚህ መሆን አለብኝ። ምናረኩኝ በቃ ላባ ነው እቺ ልጅ። እንደ ምንም ከየትም አምጣ ክፈላት። መጀመሪያ ለምን ጀመርክ እንደዚህ አይነት ፕሮሰስ? ምን ማለት ነው? ሳይኖረ ለምን ጀመርክ? ቢያንስ እንኳን ለፕሮሰስ እኮ እሷ ካገባች ለፕሮሰሱ መክፈል ነበረ። ብራስ ከየትም አምጥቼ እከፍላለሁ። ታዲያ አትጩህብኝ። አሁን ያለሁት ሰው ጋር ነው እንዴ? እራሱ አይደል እንዴ እከፍልልሀለሁ ያለችኝ እኮ። ሰው እያየ ነው አንተ። ታዲያ ከፍልልሀለሁ ብላኝ ታዲያ። ሰው እያየ ነው። አታበሳጭኝ። አንተ ሰው እያየ ነው። ምን አገባኝ ይመለከተኛል ማንም ሰው የኔን ሕይወት አይኖርልኝም። እሺ አላዛር፣ ሥርዓት ይኖር። ሥርዓት እንዴት ነው ያወራችኝ? ያለሽ እኔ በሰው እኔ ሶብር ብልቻለሁ እንዴ አትሌስት ላንተ ብላች ሴት ካፍላለች ዋጋ። ለኔ ብላ ቢሆን ያለችኝ እኔ ራሴ ሙሉ ወጪህን ሸፍኜ እወስድሃለሁ አለችኝ። አሁን ደግሞ አልፈልግም አልኩኝ አይደለ ከፍላ ውስዳኝስ ቢሆን ከዚህ በላይ እንደምትወጣ ይኮ ገና ማስጀመር አይደለም ይከፈለችው ቢያንስ እዛ ሄደት ተከፍላታለ። አሁንም ቢሆን እቺ ሴት በሆነ ነገርም ባወረ ማለት ነው። አልከፍልም አላልኩም። አሁንም ካወጣች እከፍላለሁ ግን አሁን የለኝም። አሁን ነው እሷ የምትፈልገው። ያማታል እንዴ! አሁንም ተፈል አሁንም ፈልጓለች። እኔ ማስፈራሪያ እየደረሰኝ ነው። እ እናቴ ጋር የት እንደምንኖር ከሶጣ ከማጋለ ተገናኙ። ይሄን አሁን ራሱ ፎቶ ደርሷታል። እኔ አገባኝ አንድ ነገር ነገር ሻ አንተ ይሄ ወታ ሳዝንም እንዴ አላዛርም በእግዚአብሔር። እሺ ቅርታ አደረኩልህ ሁሉ ለነገር ስትሆን አንተው ሁሌ ጣጣ ብዙ ነው። እንዴ እኔ በስሜ ያለኝ አንድ ስልክ ነው። ሱልስ ሽጬ ልክፈል። ክፈላ አገባኝ። ጌታን እንሸጠዋለሁ፣ እንደፈለክ አድርግ። እንዴ እኔ የምሬን ነው። መጨነቅ አለብኝ እንዴ። እኔ አንተ በሆነ ነገር ባረክ ቁጥር እኔ የምሬን ነው። አሁን ሰለቸኝ እንዴ። አንድ ቀን ሰው በሰላም አይደለም እንዴ? አንቺ ለምን ስልክሽን አዘገኝ ስልኬ የስራ ስልክ ነው፣ የስራ ስልክ ነው። ብሎክ አደረጋት እኮ በተለያየ ቁጥር ነው እየደወለችልኝ ያለችው ሴት። አንዴ በቴሌግራም ተወረጋለች አንዴ ዋትስአፕ፣ ከዛ ቀጥታ እኔ ምን ላድርግ? እኔ ብሎክ አላረኳት ብሎ ነው አታወራኝም ነው ምን እንዳላችሁ እኮ እኔን? ጠይቀኝ አሁንም ቢሆን እኔ ለመክፈል ራሱ ራሴን ማዘጋጀው ልንገርሽ እስቲ ሌላ ይቅር፣ እስቲ በወር በወር ሀያ ሀያ ሺህ ብር ብቆጥብላት እኮ ከአንድ ዓመት በላይ ይፈጃል። አይደለም እንደ ይሄን ሁሉ ብር ዛሬ ተነስና ከፈል፣ ምትኛ ተንፋስ እያስራራችን ስለሆነ አላዘለም እኔ አለሁልሽ እኔ አለሁልሽ ማለት አንተ ሰውጣ ስገባ ምስተኛ ማለ እንደ አንቺ በእኔ አተማመኝ? ምንድን አተማመነ? አሁንም በዚህ መጋጨት ሲፈልግሽ ከኔ ጋር እኔ መች ተጋጨሁ ካንተ ጋር አሁንም እየተጋጨሁ አይደለም አሁንም እኔ ለምን ጨርስ ነው ያለው ነገር ጨርስ ተባበሪኝ አግዥኝ እሺ አላቅም ማሚንም ቢሆን አውራት ማሚ የት አመጣለች ይፈሉልኝ አንቺ በእናትሽ በቃ ሚዲያ ላይ የምትለው እነሱ ምንም አንተ ስርዓት ለምንድን ነው የማይኖር እኔ ሽምግልናውም ይቅር ለምደውም አሰማኝ እሺ ሽምግልናው ይቅር ያን ያህል ብር የለኝም እግዚአብሔርን የለኝም ጌታን ከፈለግሽ እስክሪን ሻት አድርገሽ ማየት ትችያለሽ ይኸው ባንክ አካውንት የላሳይሽ ጌታን ስክሪን ነው የሚል እኔ ባንክ አካውንት አሳየኝ የምሬን ነው የምልሽ እግዚአብሔርን እንዲህ ብዘቀዝቅኝ የለኝም ለምን እኔ ምን አቃለሁ፧ ከፈለክ ተታሳስረኝ ነኝ እኮ ካንተ ጋር አይደለም፣ ችግሩ አንቺ ነሽ እንዳይሄድ የከለከልሽው እያለችኝ፣ አልሄድም። አሁንም በቃ አልሄድም። ወይ ሂድ። አልሄድም። ወይ ሂድ። የምሬን ነው። ሂድና ክፈላት፣ እዛ ሄደ፣ ትሰምኛለሽ? በእኔ ምክንያት እንድትቀር አልፈልግም። የምሬን ነው። በቃ እንደዚህ ዋጋ ከተከፈለልህ ሂድ። በቃ አላዛር፣ የምሬን ነው። የምሬን እያልሽኝ ነው? እንዲህ ዋጋ ከተከፈለልህ ሂድና ክፈላት። እሷንም ከዛ በኋላ ያለውን ነገር እንጫንሳለን። በቃ ስትረጋጊ እናወራለን እንጂ እኔማ ጤነኛ ነኝ በቃ እንደዚህ ታሳይ እንድትሰጪኝ አይደለም እምፈልገው እኔ አልአዛር በእግዚአብሔር በቃ በቃ በእናትሽ ከዚህ በላይ ወሬ አልፈልግም መክፈል ካለብኝ መክፈል ከሌለብኝም እኔን ታውራኝ ገባሽ አይደለ ትሰሚኛለሽ አይደለ ከዚህ በኋላ ስለ እሷ አንዲት ወሬ እንዳታወሪ እምታወሪኝ ከሆነ ከኔ ጋር ትጋጫለሽ እኮ ጨርሶ አልአዛር በእናትሽ በቃ እሷም ይሄን ቪዲዮ ታያለች አይደለ መጨረስ ካለባት ከኔ ጋር ትጨርስ ትጨርስ በቃ ንገራት የምሬን ነው እኔ በጣም እየሰለቸኝ ነው በቃ ሂድ ትተኛለሻ በጣም ነው ያዘንኩብሽ እሺ እኔ አይደለም አሳልፈሽ ሂድ በላይ ምንም ማውራት እንግዲህ እኔ ቤተሰቦች ማለቴ ማለት ምን እንደምላችሁ አላውቅም፣ ግን እኔ ሂድ የሚያልኩት እንደዚህ ዋጋ ከተከፈለለት አትሊስት ሄዶ እንኳን መክፈል እንዲችል። እቺ ሴት በጣም ነው ያዘነችበት። እያለቀሰች ነው የምታወራኝ። ታስፈራራኛለች፣ ያለች ብዙ ነገር ነው የምትለኝ። ብቻ በጣም ግራ እየገባኝ ነው። እና ቤተሰቦች ሰዎች በቃ እንግዲህ እሱ ጥሎኝ ገብቷል ሮሙ። እንግዲህ እስኪ ያለውን ነገር አይቼ ወይ የማሳውቃችሁ ይሆናል። ለማንኛውም ቻው።